ዳማውሰን በሕይወቷ አጥብቃ ከምትፈልጋቸው ነገሮች መካከል ጥሩ ትዳር መመስረትና መልካም ሚስት መሆንን ነው። በመጨረሻም የምትመኘውን አይነት ባላገባች ጁዳ ባሏ ጋሪን ትወደዋለች። ሰቋና ደስታዋ እሱ ነው። የጁዳ ባል ጋሪ በአሜሪካ የወንጀል ታሪክ አሰቃቂ ከሚባሉት መካከል አንዱ የሆነውን ወንጀል ፈጽመሃል ተብሎ ክስ ሲመሠረትበት የጁዳ ደስታና ህልም ወደ ቅዠት ተቀየረ። በዛሬ ወንጀል ታሪካችን በትዳር ውስጥ ከሚደበቁ አደገኛ ምስጢሮች መካከል አንዱን እናስቃኛችኋለን። መልካም ቆይታ። የዛሬ ባለታሪካችን ታሪካችን ጁዳ ትዳር የሚባለውን ነገር ሀብ ላይ የጀመረችው ገና በ21 ዓመቷ ነበር። ጁዳ በትዳሯ ደስተኛ ነበረች። ከሲያትል ወጣ ብሎ በሚገኘው መኖሪያ ቤታቸው ሁለት ልጆችን ወልዳ አሳደገች። ትዳር የመሰረተችበትን ሶስተኛ አመት ለማክበር ደፋ ቀና ስትል ባሏ ከሌላ ሴት ጋር ግንኙነት ጀምሮ ነበርና መፍታት እንደሚፈልግ አስረግጦ ነገራት። አንደኛውን ወገን በማስገደድ ትዳርን መምራት ከባድ እንደሆነ ያወቀችው ጁዳ ፍቹን ባትፈልግም የግዷን ተቀበለችው። ጁዳ የመጀመሪያ ትዳሯም በፍች ካጠናቀቀች ከስምንት ዓመታት በኋላ በአቅራቢያዋ በሚገኝ አንድ ግሮሰሪ አንድ ሁለት ለማለት በተቀመጠችበት አንድ ግርማ ሞገስን የተላበሰ ወንድ በፈገግታ ተሞልቶ ለዳንስ ጋበዛት። ሰውየው ጋሪ ይባላል። ጁዳና በጋሪ መካከል የተፈጠረው ድንገተኛ ትውውቅ እየጠነከረ ስር እየሰደደ ሄደ። ጁዳ ጋሪም በጣም ወደደችው። እሷ ስለ ጋሪ አሁንም ድረስ ተናግራ አትረካም። ወንዳ ወንድ፣ ሎጋ፣ ፈገግታው ልብን የሚያቀልጥ ብቻ። ጋሪ ለእኔ የተፈጠረ ነው ትለዋለች ጋሪ እጁ ላይ ካለው ጠባሳ በቀር ከራስ ጸጉሩ እስከ ግር ጥፍሩን ከን አይወጣለትም። ክንዱ ላይ ያለው ጠባሳም ቢሆን መኪና በመጠገን ላይ ያለ እሳት ተነስቶ አቃጥሎት እንደሆነ ለሚስቱ ጁዳ ነግሯታል። ጁዳና ጋሪ በጣም ቢዋደዱም ረዥም ወራት ለብቻቸው ይኖሩ ነበር። ከእለታት አንድ ቀን ጋሪ በእኔ ቤት አብረን እንኑር ሲል ጠየቃት። ጁዳ ለአንድ አፍታ እንኳ ሳታመነታ ቤቷን ክፍት እንደተወችው ወደ ጋሪ ቤት አቀናች። ህይወት ለጁዳ በጣም አስደሳች ሆኖላታል በአቅራቢያዋ በሚገኝ አንድ የሞ አለ ህፃናት ትምህርት ቤት በመምህርነት ተቀጠረች ባል ጋሪም በአንድ መኪና ማምረቻ ድርጅት እየሰራ ነው ይህ አስደሳች ሕይወት በቀጠለበት አንድ ቀን ማለዳ ሶስት መርማሪ ፖሊስ በሩን አንኳኩ የተደናገጠችው ጁዳ ምን እንደተፈጠረ እንኳ አታውቅም መርማሪ ፖሊስ ስለ ባለቤቷ ጋሪ አንዳንድ ጥያቄዎችን ጠይቋት ባሏንም ለምርመራ ፖሊስ ጣቢያ እንደወሰዱት ነገሯት እርግጥ ጋሪ ከሚስቱ ጁዳ የደበቀው ምስጢር ይኖር ይሆን? በአሜሪካውያን ልብ ውስጥ መቼም ከማይረሱ የወንጀል ተግባራት መካከል አንደኛው ነው ተብሎ ይጠቀሳል። የግሪን ሪቨር ግድያዎች፣ የአረንጓዴ ወንዝ ግድያዎች ወይም የግሪን ሪቨር ኪሊንግስ ተብሎ ርዕስ የተሰጠው ወንጀል፣ ታሪኩ እንዲህ ነው። ከሲያትል ወጣ ብሎ በሚገኘው የአረንጓዴ ወንዝ አንድ ማንነቱ ያልታወቀ ሰው ከ48 በላይ ሴተኛ ዳሪዎችን እያነቀ በዚህ ወንዝ ገድሎ ጥሏቸዋል። የሲያትል ፖሊስ ይህንን ወንጀለኛ ለመያዝ አምስት ዓመት ሙሉ ደክሟል። የከተማዋ ነዋሪዎችም በከባድ ፍርሃት ውስጥ እየተናጡ ድፍን አምስት ዓመታት አልፈዋል። ታዲያ የጁዳ ባል ጋሪ በዚህ ወንጀል ተጠርጥሮ ነበር። ራሱን በፖሊስ የምርመራ ክፍል ውስጥ ያገኘው ጋሪ በጣም በተረጋጋ መንፈስ ለምርመራ ተባባሪ ሆነ። የተባለውን ሁሉ አደረገ። የምራቅና የደም ናሙናም ሰጠም። ፖሊስ ጋሪን አንድ ነገር ብቻ እንዲተባብራቸው ጠየቀውት፣ የፖሊግራፍ ቴስት እሱንም አለፈም። ከዚህ በላይ ጋሪን በፖሊስ ጣቢያ ማስቀመጥ ወንጀል ነውና በሰላም አሰናበቱት። ጋሪ ወደ ቤቱ እንደተመለሰ ለሚስቱ ጁዳ እኔን በፍጹም እንዳትጠራጠርኝ በብዙ ሺህ የሚቆጠሩ ወንዶች በተመሳሳይ ምርመራ እየተደረገባቸው ነው። የለቀቁኝም ንጹህ ስለሆንኩ ነው አላት። አሁን ለጁዳና ጋሪ ህይወት ወደ ተለመደው መስመር ገብቷል። ሁሉንም ረስተው ስለነገ እያቀዱ ነው። ጁዳም ከዚህ ሁሉ አስጨናቂ ጊዜ ፈጣሪ የገላገለኝ በማለት ምስጋና እያቀረበች ነው። በፍቅረኛነት ብቻ ይህንን ያህል ጊዜ ካሳለፉ በኋላ ጁዳና ጋሪ በአነስተኛ የሰርግ ስነ ስርዓት ጋብቻቸውን ፈጸሙ። የሲያትል ከተማ ፖሊስም አሜሪካዊው በላዔ ሰብ ቤት እንደገባ ግራ ገብቷቸዋል። አሁን ላይ በግሪን ሪቨር ተገድላ የተጣለች ሴት የለችም። አሁን ምንም አይነት ግድያ የለም። ከተማዋ የሰላም አየር እየተነፈሰች ነው። ነብሰ በላውን ሰው ለመያዝ አርባ አባላት ያሉት ግብረ ኃይል 15 ሚሊዮን የአሜሪካን ዶላር ተመድቦ 10 ዓመት ተለፍቶ ፍንጭ እንኳ አልተገኘም። ሰውም በዚህ ጉዳይ ተስፋ ቆርጧል። ብዙዎቹ መርማሪዎችም ተስፋ ከቆረጡ ሰነባብተዋል። ጁዳና ባለቤቷ ጋሪም ህልም የሚመስለውን አስደሳች ሆት እየመሩ ነው በትርፍ ጊዜያቸው ከመስራት ውጭ አብዛኛው ጊዜያቸውን የቤት እንስሳቸውን የግቢያቸውን አትክልትና አበባ በመንከባከብ ፊልም በማየት እያሳለፉ ነው። ይህ አስደሳች ሕይወት ግን የግድ አንድ ቀን መቆም ነበረበትና በወርሃ ህዳር በአንደኛው ቀን ጋሪ በሌሊት ተነሥቶ ለሥራ ወደ አንድ ቦታ ሂዷል። ጁዳ የጠዋት እንቅልፍ ጭልጥ አድርጎ ወስዷታል። ሌሊቱ ተገባዷል። አዕዋፋት መጮህ ጀምረዋል። በሩ በኃይል ተንኳኳ። ጁዳ እንደምንም ከእንቅልፏ ነቃች። ጁዳ በዚህ ሰዓት በር የሚደበድብ ማነው ብላ በመስኮት በኩል ስትመለከት በቅጽበት በፍርሃት ትምታች። ከ14 ዓመት በፊት ባሏ ጋሪን የመረመሩት ፖሊሶች መሆናቸውን አረጋግጠች። መርማሪዎች አሁንም ወደ ቤት የመጡት ባሏ ጋሪ በግሪን ሪቨር ግድያ ቀዳሚ ተጠርጣሪ መሆኑን ሲነግሯት ካሁን በፊት መርምራችሁ ነጻ ነው በማለት አሰናብታችሁታል ባሌ ነጻ ነው ስትል ሚስት ጁዳ ተከራከረች። ጁዳ አንድ ያላወቀችው ነገር ቢኖር አሁን መርማሪ ፖሊስ ወደ ቤቷ የመጣው ባሏ ጋሪ በ48 ንጹሃን ግድያ ተጠያቂ መሆኑን በዲኤንኤ ምርመራ አረጋግጠው ነው። የግሪን ሪቨር ግድያዎች የተፈጸሙት በጎርጎሪያኑ የቀና አቆጣጠር ከ2000 ዓመተ ምህረት በፊት ነበር። የዲኤንኤ ምርመራ ደግሞ ከፍተኛ ደረጃና አስተማማኝ መሆን የጀምረው ከጎርጎሪያኑ ሚሊኒየም ጀምሮ ነው። ዘመኑ ባልዘመነበት ጊዜ የተሰበሰቡት ማስረጃዎች አሁን በዘመናዊ የዲኤንኤ ምርመሪያ ማሽኖች ሲቀመጡ፣ የግሪን ሪቨር አሰቃቂ ግድያዎች የተፈጸሙት በጋሪ ነው ሲሉ አፍ አውጥተው ተናገሩ። በጣም በሚያስደንቅ ሁኔታ ከ18 ዓመታት በፊት ጋሪ በአንድ የመኪና ማምረቻ ፋብሪካ ውስጥ ቀለም ቀቢ ነበር። በሟቾች አስክሬን ላይ የተገኘው ቀለም በዲኤንኤ ምርመራ ማረጋገጥ ተችሏል። ጋሪ በቁጥጥር ስር ከዋለበት ጊዜ ጀምሮ ንጹሕ እንደሆነ ለሚስቱ ጁዳ በተደጋጋሚ ለማስረዳት ሞከረ። እስር ቤት ሆኖ እንኳ አላረፈም፣ እየደወለ እመኚኝ ማለቱን ተያያዘው። በቅርቡም ነፃ ሆኜ ቤት መጣለሁ ሲል ቃል ገባላት። ጋሪ ለሚስቱ ጁዳ ቃል እንደገባላት በተሎ ወደ ቤቱ ሊመለስ አልቻለም። በእስር ላይ ሁለት ዓመታትን አሳለፈ። ኅዳር 23 ጋሪ ፍርድ ቤት ቀረበ። ጁዳ ይህ ቀን ለእሷ በጣም ወሳኝ ነው። የባሏን የፍርድ ሂደት በቴሌቪዥን መስኮት እየተመለከተች ነው። ነፃ ሊሆን ይችላል የሚል እምነት አላት። ነገር ግን ጋሪ በራሱ አንደበት ወንጀለኛ ነኝ ሲል ለፍርድ ቤቱ ቃሉን ሰጠ። በአርባ ስምንት ሴቶች ግድያ ወንጀለኛ ሆኖ የተገኘው ጋሪ በገደላቸው እያንዳንዷ ሴት አርባ ስምንት የዕድሜ ልክ እስራት ተፈረደበት። ይህም ማለት ጋሪ አርባ ስምንት ጊዜ ቢወለድና በዚህ ምድር ቢኖር አርባ ስምንት የዕድሜ ልክ እስራት ተጠብቋል ማለት ነው። በእርግጥ አብረውን የሚኖሩ የትዳር አጋሮቻችንን ምን ያህል እናውቃቸዋለን? ሰላም።